ሰው ቁርአን ይቀራል፣ ቁርአን ይሰማል ላ የተአፈር ነገር ግን በሚሰማውን ቁርአን ምንም የሚፈጠርበት ነገር የለም። በጣም የሚደንቅ ነገር ነገራችሁ። ቁርአን ውስጥ አንድ ቃል የሆነ ቦታ ላይ ነግሯችሁ ካልፈታው እመኑ ሌላ ቦታ ላይ ሄዱ ያብራራ። ኢባዳ ሌላ ነው፣ ሰላፍ ሌላ ነው። ደግሞን እኮ አትማረውም ትኖረዋለን። በሲራ የቁርአን ጥናት ማዕከል ከሚምበር ቲቪ ጋር በመተባበር ወደ እናንተ የሚያደርሰው ልዩ የረቢዕ መሰናዶ ፕሮግራማችን ነው። ተነስና አስጠንቅቅ ቁም ፈአንዚር በሚል ርዕስ ተከታታይ የሆኑ ፕሮግራሞች ወደ እናንተ እናደርሳለን። በዚህ ፕሮግራም ላይ ሱረቱል ሙዘሚልን መሰረት በማድረግ ምዕራፍ 73ን አላህ የአዩሃል ሙዘሚል ብሎ ይጠራቸዋል። የአላህ መልክተኛ ዐለይሂ ሰላቱ ወሰላም ያ አዩሃል ሙዘሚል ማለት ምን ማለት ነው የሱረቱን ሙዘሚል አስደናቂ የሆኑ ነገሮችን እንቃኛለን ሱረቱ ሙዘሚል ላይ የአላህን መልክተኛ ዓለይሂ ሰላት ወሰላም አላህ የሚያነግርበት መንገድ እጅግ በጣም ረቂቅ ነው ከሱረቱ ሙዘሚል መልክተኛውን ዓለይሂ ሰላት ወሰላም የተሰጣቸውን ክብር ማዕረግ እየተመለከትን እግረ መንገድ ደግሞ ላይፍ ሌሰን ለእኛ ወደ ህይወታችን የምናስጠጋው በህይወታችን የምንማረው ወደ ህይወታችን

ዘጠኝ አረፍተ ነገሮች አሉት። አንድ አያ ነው። አያት ልኩርሲ አራህማን አንድ አያ ነው። ይኖ ሱረቱ ሙዘሚል ሀያኛው አያ ሀያኛ ኢና ረበከ ያለም ብዛቱን አይተዋል። አንድ አያ ነው ግን ብዙ ነው። ሰባት አንድ አያ ነው ያዩዋል። ሙዘሚልም አንድ አያ ነው። አራህማንም አንድ አያ ነው። አራህማን የሚለውም አንድ አያ ነው። ለምን? አራህማን ብስሚላሂ ራህማኒ ራሂም። አንተ ለመጀመሪያ ጊዜ ነው የምትሰማው። ሸ ይንን ብላስብ አራህማን ፖዝ፣ አራህማን ከዛ አራህማን፣ ማዛ ፋዕል አራህማን፣ ምን አደረገ? ሊቀጥሎ የሚነግረን ግሬት የሆነ ነገር ነው። በጣም ታላቅ የሆነ ነገር ነው። እሱም ተዕሊመል ቁርኣን ልኢንሳን፣ የሰው ልጅ ቁርኣንን ማስተማሩን ነው። አራህማን ዐለመል ቁርኣን

ኒስፈሁ አው ንቁስ ሚንሁ ቀሊላ አው ዚድ ዐለይሂ ወረቲሊል ቁርአነ ተርቲላ። ወደኋላ እንመለስ። ቁርኣንን በተርቲል መቅራት ከሚሰጣቸው ጥቅሞች መካከል አንዱ ምን ብላ ስነ ልቦናዊ የሆነ ተጽዕኖ አለው አይደል? ሁለተኛ ኢንተሌክቹዋል ነው። አያቶቹን አንደርስታንድ በደንብ እንድታደርጋቸው፣ ቃላቶቹን እንድትገነዘባቸው አንድርስታንድ እንድታደርጋቸው ያደርጋል። ሶስተኛ ስፒሪቹዋል ኢፌክት አለው። ስፒሪቹዋል ኢፌክት መንፈሳዊ የሆነ ተጽዕኖ አለው። ማለትም ስፒሪቹዋል ስንል ነፍስ ላይ አላ ቢዚክሪላሂ ተጥመኢኑል ቁሉብ። ተርቲል ቁርኣን፣ ተርቲል ሲደረግ ሳይኮሎጂካሊ ስሜታችንን ከማረጋጋት ባሻገር ኢንቴሌክቹዋ አእምሯችንን፣ አያቶችን፣ ሀሳቦችን በደንብ ከመረዳት ባሻገር ነፍስ ላይ የሚጫወተው ሚና አለ ምክንያቱም ቁርአን ልብብላቸዋል ምኝ ቁርአን ኢስናት ኦል ባውት ሚኒንግ ቁርአን የትርጉም ጉዳይ ብቻ አይደለም። ቁርአን የመንፈሳዊነት ጉዳይም ነው። ምን ለማለት ፈልግ የመሰላቸው ምሳሌ የሆነ ሰው ቁርአንን በደንብ ያውቃል። ኢንቴሌክል ቁርአን በጣም የሚያውቀው የቁርአን ቋንቋውን በላገትል ቁርአን ያውቃል። የቁርአን ፊሎሶፊ ሀሳቦችን አይዲያዎችን በደንብ ይረዳል። ምናልባት ቁርአንንም የሚያብራራ ሰው ሊሆን ይችላል እና ግን ቁርአን ሲቀራ ላ የተአፈር ብል ቁርአን ቁርአን ሲቀራ ብዙም በእሱ ላይ ምንም የሚፈጥረው ስሜት የለም። ስሜት ምንም አይፈጥርበትም? የቁርአን ስፒሪት መንፈሱ እሱ ነፍስ ጋር መድረስ አይችልም። በተለያየ አይነት ምክንያት ብሎክ ሆኗል። ሰው ቁርአንን መረዳት ቢችልም፣ ይህ ሰው ከቁርአን ጋር ግን መንፈሳዊ የሆነ ቁርኝነት የለው ላህ ይሄ ብዙዎቻችን ህይወት ያ አይደለም። ምን ያህል ሰዎች ነው ቁርአን የሚቀሩት በቀን በጁዝ የሚቀሩ ሰዎች አሉ። ራይት በጣም በወር የሚያከትመ አሉ። ጉድ ፎር ዩ ማሻላ፣ አላ ይጨምርላቸው። ነገር ግን ብዙ ሰው ቁርአን ይቀራል፣ ቁርአን ይሰማል ላ የተአፈር። ነገር ግን በሚሰማውን ቁርአን ምንም የሚፈጠርበት ነገር የለም። ምንም ማነት በቃ ምንም ነገር፣ ስፒሪችዋል ኮኔክሽን ከቁርአን ጋር የለው፣ መንፈሳዊ የሆነ ቁርኝነት የለው። ብዙ ሰው መስጅድ ቆሞ ስለ ቁርአን ሊያወራ ይችላል ወላ በደንብ ካዳመጥከው፣ አንዳንድ ሰዎች ያስታውቃለን ማለት በአንደበታቸው ነው እንጂ ከልባቸው ከቁራንጋ ጋር ትስስር እንደሌላቸው ያሳያል። ሶ ሳምታይምስ ኢትስ ኖት ኦል አባውት ሚኒንግስ፣ ስለ የትርጉም ጉዳይ አይደለም እሱ ራሱን የቻለ ነገር እንዳለ ሆኖ ማለት ነው ራይት። ከቁርአን ጋር በስሜታዊ ቁርኝነት ሰው ያስፈልገዋል። ወረቲል ቁርአን ተርቲላ። ስለዚህ ቁርአን ተርቲል በሚደረግበት ጊዜ ነፍስን ላይ ተጽዕኖ የማሳደር አቅም አለው። መልካም፣ አሁን ወጣ ያለ ነገር እንማራለን። ወረቴ ቁርአን ተርቲል መሰረት አድርገን ቁርአንን በዝግታ ተርቲል አድርግ ሲባል ንባብ ብቻ ነው ወይ? ማለት ስለማንበብ ሳይንሱ ብቻ ነው ወይ?

ቁርአን እርስ በእርሱ የተዋቀረ የሆነ መጽሐፍ ነው። ሙሸተት አይደለም፣ የተበታተን አይደለም። ቁርአንን ለመረዳት ከሚያስፈልጉ መሳሪያዎች መካከል አንዱ ቁርአን ውስጥ ያሉ ተመሳሳይ ቃላቶች ተመሳሳይ አያቶች፣ እነሱን ሰብስበህ ምን ማለት ነው የሚለው መረዳት መቻል አለበ። ምሳሌ ልስጣቸው። ማሁ ወል ፈርቅ በይነል ኪታብ ወል ቁርአን፣ ማሁ ወል ፈርቅ በይነል ኢስላም ወል ኢማን

ሲባል አንተ መጀመሪያ የራስን ምላሽ ነው የምትሰጠው። አንተ ማንም ሆኖናል፣ የራስን ምላሽ ነው ምትሰጠው። አራይተለ ዩከቡ ቢዲን ዲን ዩከቡ ቢዲን ልስላም በዲን ልስላም የሚያስተባብል ማለት ነው። አራይተለ ዩከቡ ቢዲን ማለት ቢየውሚ ዲን በሂሳብ ቀን የሚያስተባብል ማለት ነው። በሂሳብ ቀን

የሆነ ቦታ ላይ ነግሯችሁ ካልፈታው እመኑ፣ ሌላ ቦታ ላይ ሄዱ ያብራራ። ምሳሌ ልስጣችሁ። ይህንን እንዳለ ያዙልኝና ማለት ነው ሱረት ልማና። ማንንም ሰው ጠይቅ፣ ማሁወ ስራት ልሙስተቂም። ስራት ልሙስተቂም ምንድነው ብለ ጠይቅ። ፋቲሃ ላይ ኢህዲነ ስራት ልሙስተቂም ይላል። ቀጥተኛው መንገድ ምራ። ቀጥተኛው መንገድ ምንድን ነው? ዋሪ ስራት ልሙስተቂም። ሱረቱል ፋቲሃ ላይ ማብራሪያ የለም።

ሌላ ቦታ ሚሄድ ያስፈልግህም። ለዛ እኮ ነው ይህንን እኛ ቁርኣንን በተርቲል መቅራት ስለተውን። እነከሌ ስራጥ ልሙስተቅም ላይ ነው ያሉት፣ እነከሌ ቫሊን ናቸው፣ እነከሌ የጠፉ ናቸው፣ እነከሌ የተመሩ ናቸው። ማን ስራጥ ልሙስተቅም ላይ እንዳለ የሚነግርህ ቁርኣን ነው። አንተ አይደለም የምትናገረው፣ የሆነ ቡድን አይደለም፣ የሚነግርህ የሆነ አካል አይደለም። ስራጥ ልሙስተቅም ላይ ያለው ማን ነው? ምን ማለት ነው ስራጥ ልሙስተቅም? ተርሚኖሎጂ እኮ አለ፣ ስተርም ነው

ራሱ እያብራራው ነው። ፈዛሊከ ለዚ የዱ ዑልየቲም የቲምን የሚገፋ ህወ ለዚ ዩከዝቡ ብዲን በዲን የሚክደው እሱ ነው፣ የሚያስተባብለው እሱ ነው። ማን ፈዛሊከ ለዚ የዱ ዑልየቲም የቲምን የቲምን የሚገፋ ሙስሊም ሊሆን ይችላል ሙስሊም ላይሆን ይችላል። የሚገፋው የቲም ሙስሊም ሊሆን ይችላል ሙስሊም ላይሆን ይችላል ማለት ሁለቱ ምንድናቸው ሰዎች ናቸው። እና ቁርኣን ጠበቃ ሆኖ የቆመው ለማን ነው? ፈዛሊከ ለዚ የድዑል የቲም ለየቲም ነው። ወላጅ አልባ ለሆኑ ህፃናቶች በምድር ላይ ላሉ በአጠቃላይ ቁርኣን ኪታብ ሙጅተማዕ ተካፉሊ ቁርኣን ማህበረሰብን የማህበረሰብን መተጋገዝ ማህበረሰብ እጅ ለእጅ ተያይዞ እንደ አንድ ማህበረሰብ እንደ አንድ ልብ ሆኖ ተጋግዞ እንዲኖሩ የሚያስተምር መጽሐፍ ነው። ማህበረሰብ ነው። ማህበረሰብ ውስጥ የተለያየ አይነት ቋንቋ፣ ባህል፣ ስርአት፣ ሃይማኖት፣ ዘር፣ ጎሳ አለ። ያስተሳሰብ የሮታ ዓለም ያስተሳሰብ ምልከታ ልዩነት አለ። ነገር ግን ቁርአን ሁሉንም ሰብአዊነት በሚለው ስርዓት ማዕቀፍ ውስጥ ያስገባቸዋል እና ሁሉም ሰው መብት አለው። ማንኛውም የቲም መብት አለው። ማህበረሰብ ውስጥ ያለ እና ማህበረሰብ ውስጥ ያሉ የቲሞችን የሚገፋ ወለዚ ይከዚብ ቢዲን በዲን ያስተባበለ እሱ ነው። አራአይተ ለዚ ይከዚብ ቢዲን ፈዛሊ ከለዚ የዱዑ ለት ሁለተኛ፣ ወላ ይኹዱ አላ ጣዕሚን ምስኪን ተመልከት። ምስኪኖችን አይመግብም አይደለም፣ እሱ የረግ ጉዳይ ነው። እሱንማ በፍፁም ያረጋው አይችልም። ሌሎችን ማህበረሰብ ውስጥ ሌሎችን ምስኪኖችን እንዲረዱ ሰፖርት እንዲያደርጉ ኢኒሼቲቭ አያደርግም አነሳሳ ስለማንም ማንም ግዱ አይደለም። ማህበረሰብ ውስጥ ግድ የለሽ ሆኖ የሚኖር ለየቲም የማይጨነቅ ለሚስኪን የማይጨነቅ እሱ እንኳን አቅም ባይኖረው ሌሎችን የማያነሳሳ አክሰሱ እያለው ማለት ነው። በዙሪያው ያሉ ሰዎች አሉ፣ እነሱን ቢያነሳሳ እንደሚሳካ ያውቃል። በችለተኝነት በለው በስስታምነት በለው በየትኛውም አይነት ምክንያት ይሄን የማያደርግ ወዲያው ነው። ፈወይሉን ልልሙሰሊን ወዮላቸው ለሰጋጆች። ዋይ ሰጋጆች ምን አገናኘው? ምን አገናኘው? ወይሉን ልልሙሰሊን አለዚነ ሁም ዐን ሰላትህም ሳሁን ከሰላታቸው ዝንጉ የሆኑ ዐን ሰላትህም፣ ፊ ሰላትህም ሳሁን አይልም ላቸው። ሰላታቸውን የሚዘነጉ አልኛ አይደለም ሰላት ይሰግዳል፣ ነገር ግን ከሰላቱ ምንም የሚጠቀመው ፍሬ የለው። ስብእናውን ማንነቱን የሚቀይር ስብእናው ማንነቱ ቢቀየር ኖሮ ምን ያደርግ ነበር? የቲምን ያከብር ነበር። በላቱ ክሪሙን የቲም ይላል፣ ሱረቱል ፈጅር ላይ የቲምን ያከብራል፣ የቲምን ያግዛል፣ ምስኪኖችን ያበላል፣ ለሌሎች ተካፉል ኢጅትማዊ ማህበረሰብ ውስጥ ያሉ ችግሮችን ለመቅረፍ ደፋ ቀና ሲል ታየው ነበር። ሰላት ይሰግዳል። የሰላት ፈወይሉ ልሙሰሊን አለዚነ ሁም ፊ ሰላትህም ሳሁን አይለም። በሰላታቸው ውስጥ ዝንጉ የሆኑ ማለትም አንደ ይሰግዳል አንደ ይተዋል ምናምን፣ እንደሱ አይደለም። አን ሰላትህም ሳሁን ነው የሚለው ቁርኣን ኪታብ ደቂቅ ጅደን አን ሰላትህም ከሰላታቸው ፍሬ ፍሬ አልባ የሆነ ሰላት ነው። ይሰግዳል ግን ፍሬ የለውም። ለምን ሰላት ብቻውን ኢትስ ናት አልቲሜት ጎል ሰላት ብቻውን ግብ አይደለም። ሰላት ድልድይ ነው። ኢዝ ናት ዲስቲኔሽን የመጨረሻው ሰላት አይደለም። መዳረሻው ሰላት ብሪጅ ነው ድልድይ ነው። ለምኑ ለዒባዳ አላህ ያሳያችሁ። ያሳ መስጂድ ውስጥ ቆመው አንዳንድ የሚያስተምሩ ሰዎች ስለሰላት በጣም ነው ስለሰላት የተወራውን ያህል ማህበረሰባችን ማህበረሰባዊ ህይወት

ሊገዙኝ ነው የሚለው ሊያዕቡዱን ነው የሚለው ሊያዕቡዱን ነው ማለት ሊሳላት ሊሰግድ ነው። ጅንም ሰው ለዚህ ብቻ ነው አለ የፈጠረው። አይደለም፣ ሊገዙኝ ነው እይታህ ኢባዳ ነው የምትሰማው ኢባዳ ነው የምትራመደው ኢባዳ ነው በአላህ ሕግና ስርዓት ውስጥ መኖር ነው ዕቡድያ። ይህንን የዒባዳ ግብን ዓላማውን እንድትፈጽም ትልቅ መሳሪያ የሚሆነ ማን ነው? ሰላት ነው።

ሰላፍ ሌላ ነው። ፈአቡድኒ ወአቂም ሰላተ ሊዚክሪ ዒባዳ በአላህ ግና ስራት ውስጥ መመላለስ ነው። ይህንን ዒባዳ ውብ የሚያደርገው የሚያሳምረው ወደ ዒባዳ እንድትመለስ የሚያደርግህ በአላህ ግና ስርዓት ውስጥ እንድትኖር የሚያደርግህ ፓወር የሚሰጠው የመጀመሪያው የአምልኮ ስርአ ሰላት ነው። ዋክሚስ ሰላት ክያል ምሳሌ፣ ሰውየው ነጋዴ ነው። ሰላት ሰግዶ ሲያበቃ የሚገበያይበት ስፍራ ላይ ሄዶ የንግዱ ዓለም ላይ የሚያጭበረብር ሌባ ከሆነ ሰላት ሚናዋን አልተጫመተችም። ሰላቱ ለዒባዳ ነው ስንል፣ ይሄ ነው ። ሁሉም ስርዓት በዙሪያችን ያለው ስርዓት የአላህ ስርዓት ነው። ያንን ስርዓት ለማስጠበቅ መንፈሳዊ ጉልበት ያስፈልጋል። ያ መንፈሳዊ ጉልበት ምንድ ነው? ሰላት ነው። ወረትል ቁርኣነ ተርቲላ ተመልከቱ። ዲን ቅድም እንዳነሳ ነው ሱረቱል ማዑን ላይ ዲን ምንድን ነው? ዲን ሱረቱል ማዑን ያብራራቸው ዲን ማለት ወይም በዲን የሚያስተባብል ማለት ማህበረሰብ ውስጥ ችግር እያየ ችግር የማይፈታ መፍታት አቅሙ እያለው ሰላቱን ሰግዶ ከሰላቱ ፍሬ የሌለው ሰላቱ ለተሻለ ስብዕና፣ ለተሻለ መንፈሳዊነት፣ ለተሻለ ማህበራዊ አገልግሎት የማያበቃው ሰው ዲን ተክዚብ እያደረገ ነው። ሙጀረድ ዲን ማለት ላይ ላይ ለላ የምትለው ነገር አይደለም፣ በቃል ብቻ

በርናምጅን ልኡላ የመጀመሪያው እኛ ውስጥ ያለው ፕሮግራሚንግ የሰው ልጅ ውስጥ ያለው ፕሮግራሚንግ ኢስላም ነው። ዲን ሐኒፍ ይባላል። ምን ይባላል? ዲን ሐኒፍ ይባላል። ዲን ሐኒፍ ነው፣ ሁሉም ውስጥ ያለው በርናምጅ። አላህ ያስቀመጠው በርናምጅ ዲን ሐኒፍ ተብሎ ይጠራል። ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ፊጥራ እኮ ስለሆነ ነው የእቲምን የማይንከባከብ ሚስኪንን እያየ የተራበ ሚስኪንን የማይመግብ ማህበረሰቡ ውስጥ ችግር እያየ የማይፈታ

ቁርአን በተርቲል የሚቀራ የሆነ መጽሐፍ ነው። ከፕሮግራማችን ጋር መልካም ቆይታ እንዳሳለፋችሁ ተስፋ እናደርጋለን። ኢንሻአላህ በቀጣይ ክፍሎችም የሱረቱል ሙዘሚል አያቶችን መቃኘት እንቀጥላለን። ከሱረቱል ሙዘሚል የአላህን መልክተኛ ሰላቱ ወሰላምን ክብር እየተመለከትን ለእኛ የምንወስደውን ላይፍ ሌሰን የህይወት ትምህርቶችንም እንቀስማለን። በድጋሚ ከልብ እናመሰግናለን። ለዛ ነው ቁርአን አለም ነሽራሕ ለከ ሰብረካ ሸርሑ ሰብር ያስፈልገዋል እንጂ የሚቻል አይደለም፣ አይደለም ቁርአን መሸከም ይለ በቁርአን አማካኝነት የሚመጡ ፈተናዎች መቋቋም በጣም ከባድ ነው። አዑዙ ቢላህ ሚነ ሸይጣን ቁርአን ውስጥ ዳይሬክት ትእዛዝ የመጣበት ቁርአን ውስጥ አዑዙ ቢላህ ሚነ ሸይጣን ረጅ የምንጠቀምበት ነገር መካከል አንድ ቁርአን ስንጠራ ልክ ቁርአን ስትይዝ ለመቅራት እኮ ነው። ኬት መጣ ነው ምት ዩኒክ ለምን ዩኒክ ሰው ስለሆንክ ዩ ዲዘርቭ ቁርን ቁርአን የተነዘል ኢለይ ወደ አንተ እንዲመጣ አንተ ስብዕና ማንነትህ ይገባዋል።